ሰላም ጤና ያስጥልኝ። የተወደዳችሁ የኖህ ሚዲያ ቤተሰቦቻችን፣ እምቢ ለሃማ አልሰግድም በሚል ርዕስ አጭር ቆይታ ከእናንተ ጋር የምናደርግ ይሆናል። ለቻናላችን እንግዳ ከሆኑ ሳብስክራይብ በማድረግ ቤተሰብ እንዲሆኑ፣ የደውል ምልክቱን እንዲጫኑ፣ ብዙዎችንም መድረስ እንድንችል ዝግጅቶቻችንን ሼር በማድረግ እንድታግዙን በትህትና እየጠየቅን በቀጥታ ወደ ዛሬው ዝግጅት እናልፋለን። አብራችሁን ቆዩ እምቢ ለሃማ አልሰግድም ይህ ታሪክ ያለው መጽሐፍ አስቴር ምራፍ ሶስት ላይ ነው። ምራፉ ሲጀምር ከዚህም ነገር በኋላ ብሎ ይጀምራል። ከዚህም ነገር በኋላ ብሎ የሚጀምርበት ምክንያት ምንድን ነው? ምራፍ አንድን ስትመለከቱ ንግስቲቱ አስጢንን በሹማምንቶቹ መካከል ቁማ በህዝቡ መካከል ቆማ ውበቷን እንድታሳይ ንጉሱ ሲጠራት እምቢ ባለች ጊዜ ከስልጣኗ እንደተነሳች ከንግስናዋና ከሚስትነቷ እንደተወገደች፣ ከዛም የንጉሱ ብላቴኖ ደግሞ ንጉሱን ደስ የምታሰኘው ሴት በመቶ ሀያ ሰባቱም አገር ካሉት አገሮች ተመርጠው ይምጡና ንጉሱ የሚወዳት ደስ ያሰኘችው እሱ ለንጉሱ እሷ ለንጉሱ ሚስት ትሁንለት ብለው ለንጉሡ ሐሳብ ያቀርቡና አርጤክስስ በዚህ ተስማምቶ ሴቶች ከህግ በታች እንዲቀመጡ ካረግና ከመረጠ በኋላ አስቴር እንደተመረጠች ንግስና ወይም ደግሞ ንግስት ሆና እንደተሾመች እናያለን። አስቴር ምዕራፍ ሁለት ቁጥር 19 ጀምሮ ባለው ታሪክ መሰረት ደግሞ መርዶኪዮስ በንጉሱ በአርጤክስስ ላይ ሁለት ሰዎች ተመሰጣጥረው ንጉሱን ለመግደል እንዳሰቡ ሰምቶ ያጋልጥና እነዚህ ሰዎች የሰሩት ስራ ተጣርቶ በትክክልም ንጉሱን ለመግደል አስበው እንደነበረ ሲታወቅ በእንጨት ተሰቅለው ይገደሉ ይደረጋል። የሚገርመው እዚህ ጋር መርዶኪዮስ ለሰራው ስራ ምንም አይነት ሬኮግኒሽን አልተሰጠውም። ተጽፎ ግን ተቀምጧል። ተጽፎ ተቀምጧል። አንዳንድ ጊዜ ልክ እንደዚህ የምትሆኑበት ጊዜ አለ። በጣም ትልቅ ነገር ሀገርን እንደ ማትረፍ የሚቆጠር ብዙ ሺ ህዝብ እንደ መታደግ የሚቆጠር ነገር ሰርታችሁ ማንም መጥቶ እንኳን ያደረግከው ነገር ያረግሽው ነገር መልካም ነው ብሎ የሚነግራችሁ ሰው አይኖሩም። ግን ተጽፎ ይቀመጣል። በጣም መልካም ነገር ነው። ወደፊት የአስቴር መጽሐፍ እያጠናችሁ ምዕራፍ 3፣ 4፣ 5 ላይ ስትሄዱ ይሄ ነገር ለመርዶኪዎስ ምን እንዳመጣለት ከዛም የአይሁድን ህዝብ እንዴት አድርጎ ከሞት እንዳስመለጠ ይህ የመርዶኪዎስ ስራ አይሁድን እንዴት እንዳተረፈ ትመለከታላችሁ። ከዚህ ነገር በኋላ ብሎ የሚጀምርበትም ምዕራፉ ምዕራፍ 3 ላይ ከዚህም ነገር በኋላ ብሎ ሲጀምር ከምዕራፍ አንድና ምዕራፍ ሁለት ላይ ከተደረጉት ከተፈጠሩት ሂደቶች ተነስቶ ነው ከተከሰቱት ነገሮች ተነስቶ እንደሆነ እንመለከታለን ማለት ነው ነው። ከዛም በኋላ ንጉሡ አንድ ነገር ያደርጋል። ሕይወቱ ይድናል። በመርዶኪዎስ ምክንያት ከሞት ያመልጥና እነዛን ሰዎች ከገደለ ታራና ገበታን ካጠፋ በኋላ አንድ ነገር ያደርጋል ንጉሱ አርጤክስስ የአጋጋዊውን የሃማራቱ ልጅ ሃማን ከፍ ከፍ አደረገው ከነበረውም ወንበሩን ከእርሱ ጋር ከነበሩት ይቅርታ አከበረውም ወንበሩንም ከእርሱ ጋር ከነበሩት አዛውንት ሁሉ በላይ አደረገለት ንጉሱም ስለ እርሱ እንዲህ አዞ ነበር እና በንጉሱ በር ያሉ የንጉሱ ባሪያዎች ሁሉ ተደፍተው ለሃማ ይሰግዱ ነበር ይላል ለምን ንጉሱ ስላዘዘ ማለት ነው ስለዚህ የንጉሱ ባሪያዎች በንጉሱ በር የሚያገለግሉ ባሪያዎች ሁሉ ተደፍተው ለሀማ እንዲሰግዱ ያዛል ማለት ነው። በጣም ከፍ ከፍ አደረገው። ከአርቴክስስ ቀጥሎ በዛ በመንግስት ውስጥ በፐርዣን ኤምፓየር ውስጥ በጣም ፓወርፉል ሆኖ የተቀመጠው ሰው አሁን ማን ነው ቢባል ሀማ ነው ማለት ነው። ስለዚህ ይሰገድለታል። ሀማ በዛ በኩል ሲያልፍ ጸጥ ብለው ለጥ ብለው ተደፍተው ይሰግዱለታል ማለት ነው። መርዶኪዮስ ግን አላደረገውም ይላል መጽሐፍ ቅዱስ ሲናገር መርዶኬዎስ ግን አልተደፋም፣ አልሰገደለትም። በንጉሱም በር ያሉ የንጉሡ ባሪያዎች መርዶኬዎስን የንጉሡን ትእዛዝ ለምን ትተላለፋለህ አሉት? ይላል ለምንድን ነው መርዶኪዮስ ያሰገደው? መርዶኪዮስ አንድ የሚያውቀው ነገር አለ። ሃማ ማለት የአጋግ ዝርያ ነው። አጋግ ማለት አማሌቃዊ ነው። አማሌቅ ደግሞ እስራኤል ልጆች በምድረበዳ ጉዞ ላይ እያሉ ወደ ከናን በሚሄዱበት ጊዜ አሳለፈን ሲሉ እምቢ ከማለቱ የተነሳ እግዚአብሔር፣ ለባሪያው ሙሴ የአማሌቅን ዝክር ከምድር የማጠፋበት ጊዜ አለና ይሄንን መዝግበ ጽፋ አስቀምጦ ብሎ ያዘዋል። በአንደኛ ሳሙኤል ምዕራፍ 15 ላይ ስትመጡ ይህ ነገር ተፈጻሚነትን እንዲያገኝ እግዚአብሔር ንጉሱ ሳኦልን ያዘዋል። ሳኦል ግን እግዚአብሔር የተናገረውን ነገር ሙሉ ለሙሉ አላደረገም። የሰቡትን ከብቶችና ንጉሱ አጋግን ግን ሳይገድል እነሱን ይዞ መጣ። ሳሙኤል በመጣ ጊዜ ምንድን ነው ያደረግከው አለው፣ ተቆጣው። ከዛ ወስዶ ራሱ ሳሙኤል አጋግን ቆራርጦ ገደለው ብሎ መጽሐፍ ቅዱስ ይናገራል። ዝርያ ነው፣ የሃማ የአጋግ ዝርያ ነው። ትውልዱ ከዛ መንደር ነው ይህ ሰው ተቋሚ የሆነ የእግዚአብሔር ሕዝብ የአይሁድ ሕዝብ ጠላት ነው። ስለዚህ ነው መርዶኪዮስን ታሪክ ስለሚያቅ እሱ ደግሞ ከቢኒያም ወገን ከሳኦል ወገን ነው ይህን ነገር ስለሚያቅ መርዶኬዎስ አላደርገውም አለ። ለሃማ ምን አለልም? ኖ አልሰግድም አለ። ይህ እኮ የእስራኤል ሕዝብ ጠላት ነው፣ ሊጠፋ የተገባው እግዚአብሔር ዝክሩን ከምድር ሊያጠፋበት የፈለገ ሰው ነው። እንዴት ነው እንደ አይሁድ የኔ ጠላት ሆኖ ደሜን የሚፈልጉ ሆኖ ሕዝቤን የሚሻ የሕዝቤን ደም የሚሻ ሆኖ ለ እሱ የሚሰግደው የሚል አቋም የነበረው ሰው ነው መርዶኪዎስ እምቢ አለ አልሰግድም አልደፋም አለ ከዛ በኋላ ነው በዙሪያው ያሉ አጠገቡ ያሉ አብረው የሚያገለግሉ የንጉሱ አገልጋዮች አንተ ለምንድን ነው የንጉስን ትእዛዝ የምትተላለፈው ለምንድን ነው ለሀማ ማትሰግደው ብለው ተነሱ ጠየቁት ይላል ከዛ በኋላ አይሁዳዊ እንደነበረ ነግሯቸው ስለነበረ የመርዶኪዎስ ነገር እንዲጣራና ምን እንደሆነ እንዲታወቅ ለሀማ ነገሩት ይላል እርሱም ባልሰማቸው ጊዜ አይሁዳዊ እንደሆነ ነግሯቸው ነበርና የመርዶኬዎስ ነገር እንዴት እንደሆነ ያዩ ዘንድ ለሃማ ነገሩት። ሃማም መርዶኬዎስ እንዳልተደፋለት እንዳልሰገደለትም ባየ ጊዜ እጅግ ተቆጣ። መርዶኬዎስም የመርዶኬዎስን ወገን ነግረውት ነበርና በመርዶኬዎስ ብቻ እጁን ይጭን ዘንድ በዓይኑ ተናቀ። ሀማም በአርጤክስስ መንግስት ሁሉ የነበሩትን የመርዶኪዎስን ሕዝብን አይሁድን ሁሉ ሊያጠፋ ፈለገ ይላል። ነገሩ ሲያየው በእርግጥም የተነገረው ነገር እውነት ነው። የነገሩት ነገር እውነት ነው። አይሰግድም፣ አይደፋም። አሁን ሃማ እጅግ ተቆጣ። መርዶኪዮስን መግደል ማለት ምንም ማለት አይደለም አለ በቃ አይደለም፣ እሱን ዘሩን ነው ማጠፋው ብሎ ነው የተነሳው። ጨዋታ መሰሉ መርዶኪዮስን መግደል ቀላል የተናቀ ነገር ሆነበት። አሁን እሱን ሳይሆን ምን ማድረግ አለብኝ፣ ሙሉ ለሙሉ አይሁድ የተባለውን ህዝብ ማጠፋት እንዳለበት ጨክኖ ወስኖ ሃማ ያ መጀመሪያ የነበረውን በእስራኤልና በአይሁድ በአማሌቅ መካከል የነበረውን ጦርነት እዚህ ጋር መልሶ ሲያመ ጣውታ ያላችሁ ሀማ ወደ ንጉሱ ወደ አርጤክስ ሲገባና አንድ ነገር ይለዋል። አንድ ህዝብ በአህዛብ መካከል በመንግስት አገሮች ሁሉ ተበትነዋል። ህጋቸው ከህዝቡ ሁሉ ህግ የተለየ ነው። የንጉስንም ህግ አይጠብቁም። ንጉሱንም ይተዋቸው ዘንድ አይገባውም። እነዚህ ሰዎች አንተን አይሰሙም። ንጉስን አያከብሩም። ህግን አይጠብቁም። ህጋቸው የተለየ ነው። እንደ ሌላው ህዝብ አደለም። በርግጥም ትክክል ነው። እነሱ የሚያመልኩት እግዚአብሔርን ነው። የራሳቸው የሆነ በባሪያው በሙሴ በኩል የተሰጣቸው ህግና ስርዓት አላቸው። ጣዎትን ማምለክ ኃጢአት እንደሆነ ይናገራሉ። የራሳቸው ቋንቋ ራሳቸው ካስተም የራሳቸው ካልቸር ያላቸው የተለዩ ወገኖች ናቸው። ነገር ግን ለአርጤክስስ አንታዘዝም አላሉ። አሁን ሀማ ያደረገው ምንድን ነው? መርዶኪዮስ ስላናደደው መርዶኪዮስን ብቻ መግደል እንቀላል ነገር መስሎ ስለታየው በጣም ስለተበሳጨ፣ በጣም ስለተቆጣ ያኔ እግዚአብሔር በአማሌቅ ላይ ያወጀው አዋጅ አማሌቅ የተባለውን ህዝብ በሙሉ ዘክሩን ከምድሩ ላይ አጥፉልኝ ብሎ ለሙሴ እንደነገረው ያን ታሪክ ተፈጻሚነት እንዲያገኝ አሳይመንቱን ለ ሳኦል እንደሰጠ ነገሩን ገልብጦ መርዶኪዮስን መግደል እሱ ትንሽ ነገር መስሎ ስለታየው፣ አሁን አይሁድን ሙሉ ለሙሉ ለማጥፋት ሀማ አዋጅን ያሳውጫል። ንጉሱ ደግሞ መስማት የማይፈልገው ነገር አለ። አለታዘዝም አልሁ አሉ ሰዎች ሲሉት ንጉሱ ይፈራል። ምክንያቱም ሚስቱ የበፊት ሚስቱ እምቢ ብለዋለች። አለመታዘዝ የሚፈጥረውን ነገር የሚያመጣውን ስጋት ያውቀዋል ንጉሱ አርጤክሰስ። ስለዚህ ሀማ ነገሩን ጣምዘዞና አገዝፎ ንጉሱ እንዲፈራ አድርጎ በክፋት በተንኮል እንዴት እንደመጣ ዚጋ ትመለከታላችሁ። በጣም በሚያስቆጣ አይነት ተንኮል ነው ሀማ የተገለጠው። ንጉሱም ቢፈቅድ እንዲጠፉ ይጻፍ፣ እኔም ወደ ንጉሱ ግምጃ ቤት ያገቡት ዘንድ አስር ሺህ መክሊት ብር የንጉሱን ሥራ በሚሰሩት እጅ እመዝን አለዋለሁ። ንጉሱም ቀለበቱን ከእጇ ወለቀ። ለአይሁድ ጠላት አያችሁ ፊትለፊት ነው መጽሐፍ ቅዱስ ለአይሁድ ጠላት ለአጋጋቢው ለሐማዳቱ ልጅ ለሐማ ሰጠው ንጉሱም ሃማን ደስ የሚያሰኝህን ነገር ታደርግባቸው ዘንድ ብሩም ህዝቡም በአንተ ተሰጥቷል እንካ ብሎ ኦቶሪቲውን ነው ቀለበቱን አውጥቶ ሰጠው ሲባል ስልጣኑን የሰጠው የፈለግከውን ነገር አድርግባቸው ገንዘቡም ህዝቡም በአንተ እጅ ነው እንደፈለግ አድርግ ብሎ ሲሰጠው ትመለከታላችሁ። በመጀመሪያ ወር ከወሩም በ13ኛው ቀን የንጉሱ ጸሐፊዎች ተጠሩ። ከህንድ ጀምሮ እስከ ኢትዮጵያ ድረስ ወዳሉ 127 ሀገሮች በየአገሩ ወዳሉ ሹማምንትና አለቆች፣ ወደ አሕዛብም ሁሉ ገዢዎች እንደ ቋንቋቸው በንጉሱ በአርጤክስስ ቃል ሀማ እንዳዘዘ ተጻፈ ይላል። ጸሐፊዎች ተጠሩ፣ ሪኮርድ የሚያደርጉ ሰዎች፣ የሚጽፉ ሰዎች። በዚህ ዘመን ቋንቋ ፕሬስ ሴክረታሪ ብትሉ፣ ስፒች ራይተርስ ብትሉ፣ ሪኮርድ የመዘገቡ የሚያስቀምጡ ሰዎች ሁሉ ተሰብስበው ጠርተው ልክ በንጉሱ ቃለ ተጻፈ። በሃማ ትእዛዝ ነው የተጻፈው ይላል። ንጉሱ ይናገራል ልክ እንደተናገረው እንዲጻፍ ሃማ ያዛል። በዛ ቀለበት ይታተምና ይወሰዳል፣ ይበተናል። በአስራ ሁለተኛው ወር በአዳር ሁሉ በአዳር በአስራ ሶስተኛው ቀን አይሁድ ሁሉ ልጆችና ሽማግሌዎች፣ ህፃናትና ሴቶች በአንድ ቀን እየጠፉና ይገደሉ ዘንድ ይደመሰሱም ዘንድ ምርኳቸውንም ይዘርፉ ዘንድ ደብዳቤዎችም በመልእክተኞች እጅ ወደ ንጉሱ አገሮች ሁሉ ተላኩ ይላል። በአንድ ቀን ምን እንዲሉ ይጠፉ፣ ይገደሉ፣ ይደመሰሱ ዘንድ ይደመሰሱ ዘንድ። በቃ በአንድ ቀን ወደ ንጉሱ ወደሚገዛቸው አገሮች ሁሉ ደብዳቤው ተሰራጨ ይላል። የሚገርማቸው ነገር በዚያ ቀን የተዘጋጁ ይዘጋጁ ዘንድ ለመግደል፣ ለመደምሰስ፣ ለማጥፋትና ለመዝረፍ ይዘጋጁ ዘንድ የደብዳቤው እጅ በአገሩ ላሉ ሕዝብ ሁሉ ታወጀ ይላል። ስለዚህ አንድ ቀን አለ የተወሰነ ያ ቀን የተወሰነው ፉር ይሄ እጣ ተጣጣሉ የሚባል ነገር አለ። ከላይ ያነበብን እጣ ተጣጣሉ ሲባል እጣጥለው በዚህ ቀን በዚህ ወር አድርገው ብለው እነዚህ ይሄ አስትሮሎጂ ምናምን ጥንቆላ የሚሰሩ ሰዎች አሉ እዛ ቤተመንግስት ውስጥና እነሱ ናቸው የነገሩት። ቁጥር ስድስት ላይ ሰባት ላይ ያሉ ሰዎች በንጉሱ በአርጤክስ በአስራ ሁለተኛው ዓመት ከመጀመሪያ ወር ከኒሳን ጀምሮ በዕለቱ በየወሩ እስከ አስራ ሁለተኛው ወር እስከ አዳር ድረስ በሃማ ፊት ፉር የተባለውን እጣ ይጥሉ ነበር ይላል ቆጠራ ነገር ነው። ያ ነገር ያ ቀን ሲወጣላቸው በዛ ቀን መሰረት ሄደው አይሁድን ሊያጠፉ ማለት ነው። በዚህ መልክ ሀማ አዋጅ አሳውጆ አሳትመው በቀለበት አሳትመው በአገሩ ላሉ ሁሉ ወረዳዎች እንዲበተን ህዝቡ ሁሉ ተዘጋጅቶ እንዲጠብቅና ያቺ ቀን ስትደርስና ፊሽካ ሲነፋ በአንድ ቀን ህዝቡን ሁሉ አይሁድን ደምሰሰው፣ ገለው፣ አርደው አጥፍተው እንዲዘርፏቸው አዋጅ ወጣ ይላል። ይሄ ገቨርንመንት በገቨርንመንት ስፖንሰር የሆነ ጀኖሳይድ በታሪክ ተጽፎ እየተቀመጠ በአንድ ህዝብ ላይ በመንግስት የተደገፈ የዘር ማጥፋት አዋጅ በሃማ ታውጆ ህዝብ ሁሉ ሊገደል ቀን ተቀጥሮ እየተጠበቀ ነው። ይሄ አዋጅ በሱሳ ተነበበ ይላል። ሱሳ ተናወጠች። ሃማና ንጉሱ ግን ሊጠጡ ተቀመጡ ይላል። በዚያም ቀን ይዘጋጁ ዘንድ የደብዳቤው ቅጅ በየአገሩ ላሉ አሕዛብ ሁሉ ታወጀ። መልክተኞቹም በንጉሱ ትእዛዝ እየቸኮሉ ሄዱ። አዋጁም በሱሳ ግንብ ተነገረ። ንጉሱና ሃማ ሊጠጡ ተቀመጡ። ከተማይቱ ግን ሱሳ ተናወጠች፣ ተደናገጠች ይላል። ይሄ በጣም የሚገርም ታሪክ ነው። አልሰግድም፣ ለሀማ አይሰገድለትም። እምቢ አለ መርዶኪዮስ ቋሚ ጠላት ነው። የሁል ጊዜ ጠላት ነው። እግዚአብሔር አመላክ በጠላትነት የፈረደው የእግዚአብሔር ሕዝብ ጠላት ነው። አይሰገደለትም። አቋምን የያዘው አሁን አንድ ነገር እንድናስተውል ያስፈልጋል። እምቢ አለ፣ አልሰግድም አለ መርዶኪዮስ። እምቢ አለ። ለጽድቅና ለእውነት ለቃሉ ታማኞች ሆናችሁ እውነትን ይዛችሁ እውነት እንደ ፀሐይ አፍጦ እያለ ሰው ሁሉ ግን ሲሰግድ፣ ሰው ሁሉ ግን ሲስማማ፣ ሰው ሁሉ ግን ሲቀበል ሲያመቻመጭ እምቢ ስትሉ በመጀመሪያ የሚነሱባችሁ ልክ መርዶኪዮስ ላይ እንደተነሱት በዙሪያችሁ ያሉት ሰዎች ናቸው። አንተ ከማን ትበልጣለህ? አንቺ ከማን ትበልጫለሽ? እኛ ይኸው እንዲያገል፣ እኛ እንዲህ እየሰራን፣ እኛ ተቀበለነዋል። ምንም የተፈጠረ ነገር የለም። ዝም ብለህ ነው፣ ዝም ብለሽ ነው። ለምንድን ነው ማትቀበለው? ለምንድን ነው ማትቀበለው? ለምንድን ማትሰራው? ማታደርገው እየተባላችሁ ሰዎች የሚያስጨንቋችሁ የመጀመሪያዎቹ ግሩፖች፣ በዙሪያችሁ ያሉት ሰዎች ናቸው። ፈተና የሚሆኑባችሁ እነሱ ናቸው። እነዚሁ ሰዎች ደግሞ የሚፈጥሩት ሁከት ነገሩን ወደ ላይ እንዲሄድ ያደርገዋል። እንዲጣራ ፈለጉ። ለምንድን ነው የማይሰግደው ብለው መጠየቅ ጀመሩ። ሃማ ጋር የደረሰው ለዛ ነው። ሃማን ጠየቁት። ዋይ እሱ ከማን በልጦ ነው አይሁዳዊ ነው ከማንበልጦ ነው የማይሰግደው ምንድን ነው ነገሩ እንወቀው እንጂ ብለው ሃማ ፊት ገቡ ነገሩት። ሲያይም አይሰግድም እምቢ አለ። አሁን በህዝብ ላይ አይደለም፣ በመርዶኪዮስ ላይ በህዝብ ላይ ጦርነት ታወጀ ማለት ነው። የዘር ማጥፋት አዋጅ ታወጀ ማለት ነው። ወገኖቼ፣ ወይ እናንተ ለእውነት ስትቆሙ መጀመሪያ ማወቅ የሚገባችሁ ነገር የሚነሱባችሁ ፈተና የሚሆኑባችሁ በዙሪያችሁ ያሉት ናቸው። ዝም ብለሽ ዝም ብለህ እኮ ነው ምን አለ እንዲህ ብታደረግ፣ ምን አለ እንደዚህ ብትሰራ፣ አንተ ማነህ፣ አንቺ ማነሽ እያሉ ለእውነት ለጽድቅ ከመቆም ፈንታ ግንባራችሁን አጥፋችሁ እንድትሰግዱ ለሚያስገድዷቸው የሚወተውቷቸው የመጀመሪያ ፈተናዎቻችሁ በዙሪያቸው ያሉት ሰዎች ናቸው። አንደኛ። ሁለተኛ፣ እናንተ ግን ማወቅ ያለባችሁ ለእውነት በቆማችሁና በጸናችሁ ጊዜ ግን ቀላል ይሆናል ማለት እንዳልሆነ ይሄንን ማወቅ ያላችሁ፣ ከሞት ይልቅ የከበደ ከሞት ይልቅ የጨለመ አደለም በእናንተ ላይ ልክ በመርዶኪዮስ ላይ ነገሩ አላቆመም አደለ? ልክ በመርዶኪዮስ ላይ እንዳላቆመው ሁሉ በእናንተ ላይ ሳይሆን በዙሪያችሁ ባሉ በልጆቻችሁ፣ በባል በሚስት አብሮችሁ በሚያገለግሉ በስራ ሊሆን ይችላል። በምን ብቻ ምን አለፋችሁ ከሞት ይልቅ የከበደና የመረረ በጣም ሰፊ የሆነ ጦርነት ይታወጅባችኋል ሞት ከሞት ይልቅ የመረረ የከበደ ነገር ይመጣባችኋል። ለምን አልሰግድም ብላችኋል? ለምን አልታጠፍም ብላችኋል? ለምን እምቢ? እውነቱ ይሄ ነው። እውነቱ ጽድቅ ነው። እውነቱ ቃሉ ነው። አልሰግድም እምቢ ስላላችሁ የአርሞ የእናንተን ጥፋት ስለሚፈልግ የመጨረሻ ያለውን ነገር ይዞባችሁ ነው የሚመጣው። የመጨረሻ ያለውን ነገር ይዞባችሁ ነው የሚመጣው። መርዶኪዮስ እዚህ ጋር ሲመጣ ዋጋ የሚከፍሉ ሰዎች ብዙዎች ናቸው። አቋም ስትይዙ፣ ለእውነት ስትቆሙ፣ ለእውነት ስትነሱ፣ በጽድቅ ስትነሱ እናንተ ብቻ ሳትሆኑት፣ ቤታችሁ፣ ልጆቻችሁ፣ ትዳራችሁ፣ በስራም ሆነ በምንም በአገልግሎትም ዋጋ ትከፍላላችሁ። ዋጋ የሚከፍለው ሰው በዙሪያችሁ ያሉ በጣም ብዙ ነው። ልክ አይሁዶች ሞት እንደታወጀባቸው በመርዶኪዮስ ፈንታ ያን ጊዜ ግን ልባችሁ ማጽናትና መጠበቅ አለባችሁ። መርዶኪዮስ ይሄ ሁሉ ጣጣ የመጣብን በአንተ እኮ ነው። መርዶኪዮስ አንተ ብትሰግድ ኖሮ እኮ እኛ ሞት አይፈረድብንም ነበር። መርዶኪዮስ አንተ እኮ እሺ ብትል ብትስማማ፣ እኮ ይሄ አጉል የምታወራውን ነገር ብትተውና እሺ ብለ ብትሰግድ እኮ ይሄ ሁሉ ጉድኛ ላይ አይዘንብም ነበር፣ ሞት በእኛ ላይ አይታወጅብንም ነበር። እንዲህ አይነት ድምፆችን መርዶኪዮስ ሰምቶ ሊሆን ይችላል። እንዲህ አይነት ነገር በህሊና ውስጡ አቃጭሎ ሊሆን ይችላል። ግን መርዶኪዮስ ጸንቶ ነው የቆመው። አልቅሶም ጾም አወጀ እንጂ ሀማን ንገሩልኝ፣ በቃ ደፋለሁ ብሎ ግንባሩ ሲታጠፍ አትመለከቱትም? ምን እያልኳችሁ ነው? እምቢ ለሃማ አይሰገድም። ስለዚህ ለእውነት እንጂ ለሃማ፣ ለእግዚአብሔር እንጂ ለሃማ፣ ለቃሉ እንጂ ለሃማ ፈጽሞ ሻ አይባለም፣ አይሰገድም ወገኖች ወይ። ስለዚህ በዚህ በእውነት በያዛችሁን እውነት ጸንታችሁ መቆምና ጸንታችሁ ቆማችሁ መገኘት ነው እንጂ ያለባችሁ ከሚመጣው ፈተና ከሚገጥማችሁ ከተገለጠው ከአስፈሪው ነገር የተነሳ ግንባራችሁን አጥፋችሁ እጅ እንዳትሰጡ ላደፋፍራችሁ ይፈልጋሉ ለቃሉ በእውነት ጸንታችሁ ቁሙ ለወንጌሉ ለድምፁ ለእውነቱ ለማንነቱ ለእውነቱ ጸንታችሁ ቁሙ ግንባራችሁ አይታጠፍ። የያዛችሁት ነገር እውነት ነው። ሞት ቢታወጅ የፈለገ ነገር ቢመጣ እውነትን ልትቀይሯት እውነትን ልታድበሰብሷት እውነትን ፈጽማችሁ ሌላ ነገር ልታደርጓት ስለማትችሉ በያዛችኋት በዛ እውነት በትክክለኛው በቃሉ በጽድቁ በእግዚአብሔር ቃሉ እውነት ጸንታችሁ መቆም አለባችሁ። የኋላ ኋላ ማሸነፋችሁም አይቀር ነው። የኋላ ኋላ ድሉ የእናንተ ነውና መርዶኬው ሲያደረገው ያንን ነው ደስፓይ እንደዚህ አጠገቡ ያለ ጩኸት ቢኖርም እንደዚህ የሚያስፈራህ ድምጽ ቢኖርም በአንተ ምክንያት በአንቺ ምክንያት የሚያስብል ነገር ቢኖርም ጽና። ጽኜ ያዝከው እውነት ነዋ። የቆምክበት ትክክል ነዋ፣ እውነት ነዋ። እውነትን ልትቀይሯት አትችሉምና፣ መርዶኪዮስ ቆመ፣ ጸና። ጾም ታወጀ። ሕዝቡ ሁሉ አመድ ላይ አመድ ነሰነሰ፣ ማቅ ለብሶ ተቀመጠ፣ በእግዚአብሔር ፊት መጾምም ጀመሩ። የኋላ ኋላ ድሉ የነሱ ነው። ሀማ እንደሆነ መውደቁ አይቀርም። እግዚአብሔር ኦረዲ የፈረደበት እግዚአብሔር ኦረዲ ጦርነት ያወጀበት መውደቁ ያልቀረለት ጠላት ነውና ጽና፣ በርቱ፣ ጽኑ። በዚህ መልእክት እንደተጽናናችሁ በዚህ ዝግጅት ደስ እንደተሰኛችሁ እንደተባረካችሁ ተስፋ አደርጋለሁ። በሚቀጥለው ጊዜ በሌላ ዝግጅት እስክንገናኝ አብራችሁ የነበርኩት ወንድማችሁ መሃሪ ነኝ። መልካም ጊዜ።